ቺሊ 1965። ድርሰት ማሪዮ ፍራቲ ትርጉም አቦነህ አሻግሬ። ቺሊ 1965። ተርጓሚው የተውኔቱን ዳራ እንዲህ ያስቀምጡታል። በ1963 ዓ.ም በቺሊ በተካሄደው ሀገራዊ ምርጫ የሶሻሊስት ፓርቲ መሪ ሳልቫዶር አሌንዴ አሸንፎ ይህ የመንግሥቱን ሥልጣን ያዘ። ዋና ዋና የኢኮኖሚ አውታሮችን በመንግሥት ቁጥጥር ሥር አዋለ። ወዲያው የአሜሪካው ፕሬዚዳንት ሪቻርድ ኒክሰን የሳልቫዶር አሌንዴ መንግሥት ለመጣል ምስጢራዊ ድርጅት አቋቁሞ በምዕራብ የፖለቲካ አቀንቃኞች አማካኝነት በሀገሪቷ ምጣኔ ሀብት ላይ ደባ መፈጸም ጀመረ። የቺሊ የኢኮኖሚ ሁኔታ ከፈተና ላይ ወደቀ። በስውር የምዕራባውያን ቅስቀሳ ተደግፎም ደህንነቱ ሰላማዊ ሰልፎችንና የሥራ አድማዎችን በየቦታው አስነሣ። በመስከረም 1965 በጄኔራል አውግስቶ ፒኖቼ የሚመራ መፈንቅለ መንግሥት በአሌንዴ መንግሥት ላይ ተካሄደ። ቤተ መንግሥቱ በጄኔራል አውግስቶ ፒኖቼ አውሮፕላን ተደበደበ። ፕሬዝዳንት አሌንዴም ራሱን አጠፋ ተባለ። በስፋት የሚታመነው ግን ጄኔራል ፒኖቼ ፕሬዝዳንት አሌንዴን በወታደሮቹ እንዳስገደለና ራሱን የገደለ እንዳስመሰለ ነው። ከዚያን ጊዜ አንስቶ እስከ 1983 ዓመተ ምህረት ፒኖቼ የለየለት ወታደራዊ አምባገነን ሆኖ የደራሲያንንና የበርካታ ህዝቦችን ህይወት ቀጥፏል። ሕፃናትን፣ አሮጊቶችን፣ ሽማግሌዎችን ሳይለይ በጥቅምት 1965 ዓመተ ምህረት በአንዲት ጀንበር ብቻ በብሔራዊ ስታዲዮም ውስጥ 2115 ሰዎችን ሲገድል 27265 ሰዎችን በዘግናኝ ሁኔታ አሰቃይቷል። ኢጣሊያዊው ደራሲ ማሪዮ ፍራቴ በዚህ እውነተኛ ታሪካዊ ወቅት ላይ ተመስርቶ ከጻፋቸው አጫጭር ተውኔቶች ውስጥ ወደ አማርኛ የተተረጎመው ቺሊ 1965 እነሆ። በጄኔራል ፒኖቼ የቺሊ ጦር ሰራዊት አዛዥ፣ በጄኔራል ጉዝማን የቺሊ አየር ኃይል አዛዥ፣ በአድሚራል ካስትሮ የቺሊ የባህር ኃይል ጥበቃ አዛዥ፣ በጄኔራል ፍራንክ የቺሊ ብሔራዊ ፖሊስ አዛዥ የተሰጠ መግለጫ። ድል አድራጊው ጦር ሰራዊታችን የአየር ኃይልና የባህር ኃይላችን፣ እንዲሁም ብሔራዊ ፖሊሳችን እጃችሁን እንድትሰጡ ያሳስባል። የእኛ ትግል ቺሊን ከማርክሳዊ ቀንበር ለማላቀቅ ነው። ስለሆነም ለጦር ኃይሉና ለብሔራዊ ፖሊስ በአስቸኳይ ሥልጣናችሁን እንድታስረክቡ እናስገነዝባለን። እጃችሁን ለመስጠት የአምስት ደቂቃ ጊዜ ተሰጥቷችኋል። በአምስት ደቂቃ ውስጥ ነጭ ባንዲራ ካላውለበለባችሁ ባለን ኃይል ቤተ መንግሥቱን የምንደመስስ መሆናችንንም እናስታውቃለን። አሁንስ አሁንስ፣ ክቡር ፕሬዚዳንት አሌንዴ፣ ከእንግዲህ አንዲት ሴኮንድ መባከን የለበትም። የእኔም ጥረት አዲስ ኅብረተሰብ ለመፍጠር አዲስ ህሊና፣ አዲስ ሥነ ምግባር አዲስ ምጣኔ ሀብት ለመፍጠር ነበር። አዲስ የሰፊውን ህዝም ማክርት ሸንጎ በተሎ እንደማቋቋም፣ አዲስ የጠቅላይ ፍርድ ቤት ዳኞችን እንደማስመረጥ፣ የነበረውን ጨቋኝ ህገ መንግሥት እንዳለ አከበርኩ። የህግ መወሰኛውን ፓርላማውን አከበርኩ። የአውሬዎችን ህግ አከበርኩ። ይሄ ነው ዋናው ጥፋት። ቀደም ሲል ፊደል አስጠንቅቆ ነበር ስልጣኑን ከፋሽስቶች እጅ ሙሉ በሙሉ ካልነጠቁ ኋላ ያስሮታል፣ ያጠፋዎታል ብሎ ነበር። ይህንን አለማድረግ ሆኖ ለዚህ ያበቃው። ይበሉ ይበሉ! በዚህ የቴሌቪዥን መነጋገሪያ አሁኑኑ ይበሉ! አልችልም አልችልም። እባኮ እባኮ ትእዛዝ ይስጡ ፕሬዚዳንት፣ እባኮ ስለምኖ ይስሙኝ። መፈንቅለ መንግሥት አድራጊዎች ፋብሪካዎችን፣ ትምህርት ቤቶችን እንዳይቆጣጠሩ የመጨረሻው ሰው እስከወደቀ ድረስ ሁሉም ሁሉም ለአብዮት እንዲዋጋ ትእዛዝ ያስተላልፉ። ይበሉ ይበሉ። አላደርገውም። እኔ የመላው የቺሊ የህዝብ ፕሬዚዳንት ነኝ። ወንድም ወንድሙን እንዲገደል እንዴት ብዬ ትእዛዝ ልስጥ? በፍጹም በፍጹም አላደርገውም። የጀመረው ማንንና ግድያውን የጀመሩት እነሱ አይደሉም። ዲሞክራሲን ተቃውመው የተነሱት ነፃ የሆነ ሕዝባዊ ምርጫን የተቃወሙት እነሱ አይደሉም። በሕገ መንግሥቶ ላይ በእርሶና በርሶ ላይ እምነት ባላቸው ሰርቶ አደሮች ላይ የተነሱ እነሱ። ትእዛዙን ይስጡ፣ ትእዛዙን ይስጡ ፕሬዝዳንት፣ ይበሉ። ጊዜውን አናባክን እባክዎ ፕሬዝዳንት። እነሱ ቢክዱኝም እኔ አልክዳቸውም። ልክዳቸውም ብልም አይሆንልኝም። ይህንን መሳሪያ በቺሊያውያን ላይ ላንሳ? በወንድሞቼ ላይ ልተኩስ? አላደርገውም። ማድረግ አለብዎ ሴራውን ማክሸፍ ሕገ መንግሥታዊ ግዴታው ነው። ግዴታ እኔ ዛሬ ብሞትም አንዴ የመሠረትኩት ለሕፃናቱ በሞላ በነጻ ወተት የሚያድለውን ሥርዓት ለማጥፋት ማንም አይቻለውም። ማኅበራዊ ደህንነታችንን ለማክሰም ከቶ አይሞክሩትም። ለአገሬ ዜጋዎች ያረጋገጥኩትን የመምረጥ መብት ለመንጠቅ አይታለምም። ካሸነፉን እርሱ የሠሩትን ሁሉ እንዳልነበር ያደርጉታል። በመጋቢቱ ምርጫ ከመቶ ድምፅ አርባ አራቱን እጅ አገኘ። በሁለት ዓመት ውስጥ ስምንት እጅ እድገት አሳይቱ። ለዚህ ነው የከዱኝ። ድሮ ሰርቶ አደሮች እንደሚመርጡኝ እያወቁ፣ አብዛኛውን ድምፅ እኔ እንደማገኝ እያወቁ ዲሞክራሲያዊ ምርጫ እንዴት ይደግፉ? ይኸው የቴሌቪዥን መነጋገሪያው። ፕሬዚዳንት፣ እባክዎ ስለሚወክሉት የቺሊ ህዝብ ሲሉ፣ ስለ ህዝቡ ህጋዊ ውክልና ሲሉ እባክዎ የሰውን መሰረታዊ መብት በሙሉ ለማክበር ቃለ መሀላ ላፈጽም ያለው ኢኮኖሚያዊና ማህበራዊ ታድሶችን የፈለገውን ያህል ሰፊ ቢሆንም የሰውን ልጅ መብት ማክበር ብቻ ሳይሆን የበለጠ መብቱ ልቆ እንዲገኝ ማድረግም ግዴታችን ነው የሰው ልጅ መብቶች ፖለቲካዊ ብቻ አይደለም ማህበረሰባዊም ኢኮኖሚያዊም ናቸው ይሄ ትላንት ትልቅ አባባል ነበር ፕሬዚዳንት ይልቅስ በስፔን የተፈጸመውን ያስታውሱ ፋሽስቶች እንደኛው በዲሞክራሲ ምርጫ የተመሰረተውን መንግስት እንዳጠቁና በመጨረሻም እንዳጠፉት ያስታውሱ። በመንግስታቸው ላይ እምነት ስለነበራቸው ይታገሉለት የነበረው ሰርቶ አደሮች ዛሬም ከ37 ዓመት በኋላ በእስር ቤት ውስጥ በመማቀቅ ላይ መሆናቸውን አይዘንጉ። ታዲያ እንዲህ አይነቱ ነገር ዛሬም በወንድሞቻችን ላይ በሚያምኖትና በሚያፈቅሮት ህዝብ ላይ እንዲደርስ ይፈልጋሉ? እስፔን ውስጥ ሎርካን እንዲገሉ ወዳጆ ፓብሎ ኔሩዳን እንዲገድሉም ዝም ብለው ያዩቸዋል? ፕሬዚዳንት በእስር ቤት ውስጥ ከመበዝበዝ በፋሺስት ጄነራሎች ከመሰቃየት ለነፃነትና ለህገ መንግስታዊ መብት እየተከላከሉ በአንድ ላይ መሞት ይሻላል። ሀሎ። ጄኔራል ፒኖቼ ናቸው። አምጣው። አቤት። እንዴት ብትደፍር ነው አንተ ፈሪክ! ሰው ከሆን አንተ ራስ አትመጣም። ነፍሰ ገዳዮችን አትላክ። ራስህና ስልኩን ምታና ባለቤቴን አገናኝ። እሺ ፕሬዝዳንት ሄሎ እ ችግር አጋጥሞኛል። አይ ቢሆንም አትስጊ እስከዚህም ነው። አዎ አዎ፣ አደጋ ማስከተሉ የት ይቀራል? አረ የለም። እዛው ቆይ፣ እዛው ያ ሳማ ፒኖቼ አሁን ደውሎ ነበር። እም አላደርገውም በፍጹም። እጄን አልሰጥም። ሬሳዬ ካልሆነ በቀር በቁም እያሉ ከዚህ ቢሮ አልወጣም። እስከ መጨረሻው የወደ ደቂቃ እዋጋለሁ። እንደ ባልማሴዳ ራሴን አልገድም። አዎ አዎ ይበሉ። ክቡር ፕሬዝዳንት፣ ይኸው የቴሌቪዥን መነጋገሪያው በቀጥታ ለህዝቡ ይናገሩ። ቺሊያውያን ወንድሞቼ፣ ሰርቶ አደሮችና ተማሪዎች፣ የባህር ኃይሉ አንድ ክፍሉ አምጿል እኔም በመጠባበቅ ላይ ያለሁት ውሳኔ ከእናንተ። ሕዝቡ አመፁን እንዲያከሽፍ፣ ሕዝቡ አመፁን እንዲያከሽፍ። ይበሉ። ሕይወቴ እስከምታልፍ እፋለማለሁ እንጂ ሥልጣኔን አላስረክባቸውም። አመፁን ያክሽፉ። ሌላው ቢቀር የኔ ሞት አርቆ አስተዋይነት ለሚጐድላቸው አሳፋሪ ባለ ታሪኮች ትምህርት ይሆናል። የጦር አውሮፕላኖች ቤተ መንግስቱን በቦምብ እየደበደቡ ናቸው። መስመሩን በጠሱት፣ መስመሩን በጠሱት። ግንኙነቱ ተቋርጧል፣ ግንኙነቱ ተቋርጧል። እስቲ ይህኛው መስመር ይሰራል፣ እያዙ እያዙ፣ ይህኛው መስመር ይሰራል። ራሴ ልሞክረው። ሃሎ፣ ኦሊቨር ነኝ ከፕሬዚዳንት ቢሮ። ሃሎ፣ ሃሎ! የምነግርህን በሬዲዮ ለማስተላለፍ ሞክር እስቲ። እንደገና፣ እንደገና ሞክር ከፕሬዝዳንት አሌንዴ የተላለፈ ትእዛዝ ያዝልኛው። የቺሊ ህዝብ ሆይ ትምህርት ቤቶችና ፋብሪካዎችን በቁጥጥራችሁ ስር አድርጉ። ባገኛችሁት በማንኛውም መሳሪያ ሴራውን ለማክሸፍ ተነሱ። ውድ ወታደሮች፣ በወንድሞቻችሁ ላይ አትተኩሱ። እንድትገድሉ በሚያዟችሁ መኮንኖች ላይ ብቻ ቃታችሁን ሳቡ። የሆነ ነገር መጻፍ ይኖርብኛል። የቺሊ ሰርቶ አደሮችና ወታደሮች ሆይ አንድነታችሁን አጠናክራችሁ ነፃነታችሁ እንዳይነጠቅ በአንድነት ተዋደቁ። ወንድማማች ናችሁ። የቺሊ ሕዝብ ምርጥ ክፍሎች እናንተ ናችሁ። አንድነት ይኑራችሁ። ተቋረጠ። ምን ነከ? እንዲህ ሞክር ሞክር፣ እየደጋገምኩ ሞክር፣ አው ሞክር። ፋብሪካዎችን ትምህርት ቤቶችን፣ የማዘጋጃ ቤት ህንፃዎችን የቴሌቪዥንና የሬዲዮ ጣቢያዎችን ባንኮችን በቁጥጥራችሁ ሥር አውሉ። ሴቶች ወጣ በሉና ወታደሮችን አበረታቷቸው። ፕሬዝዳንታችንና ሕገ መንግሥታችንን እንዲክዱ የሚያዟችሁ እፍኝ የማይሞሉ ፋሽስት ጄኔራሎች እንደሆኑ አስረዷቸው። ታገሉ፣ ታገሉ። ሴራውን አክሽፉ። ክቡር ፕሬዝዳንት እየተጠጉ ነው፣ እየገቡ ነው። ይኸው ጠመንጃውን ይጠቀሙት ይጠቀሙት! ከእንግዲህ ኃይሎ እሱ ብቻ ነው ይጠቀሙት! ሄሎ ማላደርገው፣ ሄሎ ሄሎ ሄሎ፣ እየሰማይ ነው? ፋብሪካዎችን፣ ትምህርት ቤቶችን፣ ቲቪና ሬዲዮ ጣቢያዎችን፣ ባንኮችን፣ ማዘጋጃ ህንፃዎችን በሙሉ በቁጥጥራችሁ ስራውን አድርጉ። ሴራውን አክሽፉ። ጌታይ ጌታይ፣ እዛኛው ጥግ እዛኛው ጥግ ሂዱ። ፕሬዚዳንቱ ከናንተ ጋር ናቸው፣ ሀገሪቱ ከናንተ ጋር ናት። ጌታይ ጌታይ፣ እዛኛው ጥግ ሂዱ። ችግር የለው። ስማ፣ ሄሎ ሄሎ መንግስታችን በህገ መንግስት የተመሠረተ ነው። በዲሞክራሲያዊ ምርጫ የተቋቋመ ነው። በስፔን ላይ ደረሰውን አትርሱ። ሄሎ እየሰማይ ነው። ሴራውን አክሽፉ። ሴራው ካልከሸፈ ለአመታት በእስር እንደምትማቀቁ ተገንዘቡ። ጌቴ ጌቴ እዛኛው ጥግ እዛኛው ጥግ ሄዱ። ሴራውን ለማክሸፍ ታገሉ። ከወታደሮች ጋር ተባበሩ። ለነፃነታችሁ ተዋደቁ። ቺሊያውያን ወንድሞቼ መስታችሁት ገደላችሁት። መሳሪያውን እጁ ላይ አርጉት፣ ጣቱን ምላጩ ስተፍ ራሱን የገደለ ይምሰል። የጃካራንዳ ተልእኮ ተሳክቷል። ሁሉም እርሶ ባዘዙት መንገድ ተፈጽሟል። ጀነራል፣ ሁለቱም ራሳቸውን ገለዋል። ምንም ምስክር የለም ጀነራል መቼም ቢሆን በማንም ሊታወቅ አይችልም። ጌቴ፣ ቺሊ 1965። ድርሰት ማሪዮ ፍራቲ